ሐረግ ድራማ ክፍል 87 ያፌት ታሰረ። ታሰረ ብለን ደስታውን ሳንጨርሰው ግን ወዲያው ተፈታ የሚለውን ዜና በዛው በክፍል ሰማንያ ሰባት ሰምተናል ማለት ነው። ያፌት ደግሞ ታስሮ መፈታቱ ቢንያም ህይወቱን እንዲያጣ አድርጎታል። እንግዲህ ቢንያምን የሱ ሰራተኞች የሱ እንትኖች አጋዦች እንግዲህ ወደሱ እንዲያመጡለት አንጠልጥላችሁ አምጡልኝ፣ እሱ ነው ያሳሰረኝ ብሎ ነበር። እነሱም እንግዲህ ህይወቱን እንዲያጣ አድርገው መተውታል ማለት ነው። እንግዲህ ቢኒያም ይሞታል ወይስ ደግሞ እንደሉ ሊተርፍም ይችላል። እንግዲህ በሩ እየተንኳኳ ነበረ በ መጨረሻው ሰዓት ላይ ማለት ነው። የነ ቤዛ ቤት እንግዲህ እንደተለመደው ልክ እንደ ሉሊት አውጥተው አምጥተው በር ላይ ጥላውት ሊሄዱ ነው ማለት ነው። ሲቀጥል ደግሞ እነሱ በሩ ከመንኳኳቱ በፊት ቢኒያም እንደሞተ ለዳግም ስለተነገረው ዳግም ለጽዮንም ለናታንም ለቤዛም ነግሯቸው ነበር። ይህን ሲሰሙ እንግዲህ ሁለታቸውም ሶስታቸውም ድርቅ ብለው ነበር የቀሩት ማለት ነው። በተለይ ጽዮን እስከ መጨረሻው የባለፈ በሽታዋ ራሱ የሚያገረሽባት ነው የሚመስለኝ። ሉሊት እንግዲህ ትሞታለች ብለን በጣም ፈርተን ነበረ። ምክንያቱም ሉዲት የድራማው ድምቀት በጣም ደስ የምትል እንትን ሰው ናት እስከነ ተንኮሏን። ብትሆን እንግዲህ እጇን ቆርጦ ጥፍሯን ነቅሎ የያፌት ሰዎች ልኳታል ማለት ነው ወደ ቤት። እንግዲህ ሞታለች ብለን ብዙዎቻችን ፈርተን ነበር። ነገር ግን አልሞተችም። ጥፍሯን ነቅለው ብቻ ነበር የላኳት ማለት ነው። እንግዲህ ቤት ሆና አፏን እያሾለች ነገሮችን በደንብ እየተከታተለች ነው ያለችው ማለት ነው። ቤዛና ኤፍራታን ያወሩትንም፣ አሁን ደግሞ የቢንያምን መሞትን፣ በጣም ብዙ ነገሮችን ቁጭ ብላ ቤት ውስጥ እየተከታተለች ነው ማለት ነው። እንደውም ጥፍሯ መነቀሉ ነገሮችን ለመከታተል እየበለጠ አግዟታል ብዬ አስባለሁ። በሌላ በኩል ደግሞ ኤፍራታ እንግዲህ በር ላይ ብር ተልኮላት ነበረ። ያንን ብር ማን የላከው ይመስላቸዋል ቤዛን ጠይቃት ነበር። ነገር ግን የዛን ብር እጥፍ አድርገው አምጥተው በር ላይ ጥለውላት ሄደው ነበረ። ሶ ማን ያመጣው ይመስላቸዋል? እሷን ማን እንዳመጣው አታቅም ማለት ነው። ያፌትም አይደለም ቤዛም አይደለም። ሶ ማን ሊሆን ይችላል? ግምታችሁን እናንተ በኮሜንት አስቀምጡ። ኝ እንግዲህ ይህን ነገር ሊያደርግ የሚችለው ናታን ሊሆን ይችላል ብዬ አስባለሁ። ምክንያቱም ድርጅቱ ውስጥ ገብቶ እየሰራ ስለሆነ ያን አምስት ሚሊዮን ብር ያፌትን ያከሰረው ሰው ናታን ነው ብዬነው ማስበው። ምክንያቱም ለእፍራታ ያን ሁሉ ብር ማንም ሊሰጣት አይችልም። ደግሞ ብር ስትጠይቅ የሰማት ናታን ነበረ። ከቤዛ ጋር ያወሩ ሰው ናታ ነው የላከው ነው ብዬነ ማስበው። ነገር ግን ያፌት ከመታሰሩ ነበር ወዲያውኑ ነው ያብር የተላከለት ምክንያቱም ናታን ሰምቶ ነበር። ቤዛን ብር ስትጠይቃት ሶ የላከላት ናታን ነው ብዬ ነው የማስበው በሌላ በኩል ግን ያፌት ከመታሰሩ ወዲያው ተፈቱ። እንግዲህ ያንን ብር አይቶባታል ማለት ነው። የት አግኝተሽው ነው ይሄን ብር የት አግኝተው ነው እያለ ነበር። ሰዎቹ የእሱ ሰዎችም ኤፍራታን በደንብ በጥብቀት እንዲከታተሏት፣ የት እንደምትወጣ የት እንደምትገባ አድርጓል ማለት ነው። ሲቀጥል ግን የት እንዳመጣች ጠይቋት ነበር ብሩን። እሷም እንግዲህ ብሩን ካሁን በፊት ስራ የነበርኩት ያጠራቀምኩት ነው፣ አንተን ስጠይቅህ እምቢ ስላልከኝ የራሴን ገንዘብ አውጥቼ ነው ያመጣሁት በማለት እንግዲህ ለማሳመን ሞክራለች ማለት ነው። እኔ ኮምቢያ ያላልኩሽም ነገር ግን የምትፈልጊውን ነገር እገዛ ልሻለሁ ያለው ነው ያልኩሽ እያላት ነበር። ሶ ይህን ብር ማን እንዳመጣላት እሷም ግራ ገብቷታል። እንግዲህ ወደፊት አጣርታ የምትደርስበት ይሆናል ነው ብዬ የማስበው ማለት ነው። እንግዲህ ቢኒያም ሕይወቱ ያልፋል ይሞታል፣ ወይስ ደግሞ ተሽሎት ልክ እንደ በፊቱ ይቀጥላል? እንግዲህ እሱ ያፌትን አሳሰርኩት በማለቱ ገንዬም ዳግም በደስታ ፍንጥዝ ብለው ኤፍራታን ለመየት ወደ ቤቷ መንገድ ሲያቀኑ ነበር ያፌት መፈታቱን ሰምተው እንደገና ገነት ወደ ቤት ተመልሳ እያለቀሰች ተኝታ ባለችበት አጋጣሚ ነበር እንግዲህ ቢንያምን አጉትን ገለንልሃል የሚል ሜሴጅ ለዳግም የተላከለት ሰላ ሰላም ሰላም፣ ውዴ ቻናል ቤተሰቦች፣ እንዴት ናችሁ? ደና ናችሁ? በጣም ደና ናችሁ? እግዚአብሔር መስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ማስቀመጣችሁን እንዳትረሱ ማለት ነው። ክፍል ድራማ ሐረግ ድራማ ክፍል ሰማኒያ ሰባት በጣም የሚያጓጓ ውስብስብ የሆነና ብዙ ወንጀሎች የተፈጠሩበት ብዙ ነገሮች የተቀየሩበት ወደፊትም ደግሞ ብዙ ነገሮችን ሊቀይሩ የሚችሉ ነገሮች ተከስተዋል ማለት ነው እንግዲህ ባለፈውም እንግዲህ ከገመትናቸው ግምቶች ውጭ የሆኑ ነገሮች ተከስተዋል ማለት ነው። በመጀመሪያ ደረጃ ግን ሉሊት ትሞታለች ብለን ያሰብን ብዙ ሰዎች ነበርን። ነገር ግን ሳትሞት ሞት እንግዲህ በሰላም ወደ ቤት ተመልሳ እያስታመሟት ነው። ቤት ውስጥ ሆና እየተከራከረች ነው። ምን እንዳደረጓት ማን ነው እንደዚህ ያደረገች እያሉ ቢጠይቋትም እሷ መናገርን አልመረጠችም፣ መናገር አልፈለገችም። እናንተ ልትሆኑ ትችላላችሁ እንዲያስደረጋችሁኝ እያለች ነው የምሰራውን ስራ ማንም እንዲያቀ ያስታወቅባት ስላልፈለገች ምንም ነገር ማን ምን እንዳደረጋት ለሁሉም ሰው መናገር አልፈለገችም ነገር ግን ምግብ ቤ እያሏት ሲሆን ልታጎርሳት ብትል አልፈልግም፣ አንቺ የሰራሽውን ነገር አልበላም፣ አንቺ በልተሽ ካላሳየሽኝ እኔ ልበላ አልችልም፣ በማለት እንግዲህ ሉሊት ከጽዮን እጅ አልጎርስም ብላ ነበር። ነገር ግን ጽዮን እንደዛ ስትላት በልክ ካልፈለግሽማ እኔ ራሴው በለዋለሁ ብላ እንግዲህ፣ ጽዮን ስትበላ ሉሊት አይኗ ዞረ። ለመዳችሁ፣ አይኗ ዞረ። ምን አለ፣ ዝም ብዬ በበላ ጸባይና ሳምሬ ለምንድ ነው ካንቺ እጅ አልበላም ያልኳት እያለች እንግዲህ የጸጸት ስሜት እየተሰማት ነበረ። ነገር ግን ምግቡ እንደማይጣፍጥ መጨረሻ ላይ የራሷ የሰራችው ቢሆንም ነገር ግን እንደማይጣፍጥ ራሷ እየተናገረች ነበር። እንግዲህ ከሄዱልኝ በኋላ ራሴ አቅርቤ የበላለው ብላ ነበር ሉሊት። ነገር ግን ራሷ መብላትም አልቻለችም። እንግዲህ ታማ ተኝታ ሉሊት ነገር መጥባት ሆኖ ስሯዋ ማለት ነው። ዞሮ ዞሮ ግን ነገሮችን ለማባባስ የበለጠ ሉሊት እዛ ቤት መሆኗ ለዛ ቤት ሰዎች በጣም ከፍተኛ ጉዳት እንዳለው ነው የሚያስታወቀው። ምክንያቱም እዛ ሁና ሁሉንም ነገር እየሰማች ስለሆነ ለያፊት ነገሮችን የማቀበል ቻንሷ በጣም ከፍተኛ ነው። በሌላ በኩል የናታን እና የዲያራ ነገር አሁንም ምንም የለየለት ነገር የለም። እሱ ያሳግታት አያሳግታት፣ ቤት ውስጥ እንግዲህ ዲያራ እናቷን እየጠየቀቻት ነበር። የናታንን ነገር እንዴት አደረግሽልኝ እያለቻት ባለው አጋጣሚ ነው እንግዲህ ቤዛ ና ወንድሟ እያወሩ ወደ ቤት እየሳቀ ሲገባ የዲያራ ናት እንግዲህ እንዴት ሊስቅ ቻለ? ብን ምክንያት ነው እንደዚህ የሳቀ ያውቀው እያለች እራሷን እየጠየቀች ነበር። ሰው የናታን ና የዲያራ ነገር አሁንም ምንም አይነት ፍንጭ የሚያሳይ ነገር የለውም። ወደፊት የሚፈጠረውን ነገር ለመገመት ናታን ያሳግታት አያሳግታት የሚታወቅ ነገር የለውም ማለት ነው። ያፌት ታስሯል ተብሎ እኔ ወዲያውኑ ደስታችን ወዲያውኑ ሳንጨርሰው ወዲያውኑ እንግዲህ በራሱ መንገድ ከእስር ቤት ወጥቷል ማለት ነው። ወንድሙም ሄዶ እንግዲህ እየዛተበት ነበር ማለት ነው። እንግዲህ ሲወጣ እመጣልለው እያለው ነበር። ሶ ያፌት ለያፌት የሆነ ነገር ሊነግረው ሄዶ ነበር። ነገር ግን ስላልተግባቡ፣ ሁሉም እየተዛዛቱ ተለያይተዋል ማለት ነው። ሶ ያፌት እንግዲህ ወንድሙን ምን ሊያደርገው ይችላል? የሆነ ነገር ሊያደርገው ይችላል ብዬ ባለው ነገር ግን ቢንያምን እንግዲህ የእሱ ሰዎች እንዲይዙትና ወደ እሱ ዘንድ እንዲወስዱት ነግሯቸው ነበር። ነገር ግን አንዱን ቢያሸንፈውም ሁለተኛው ግን ከኋላ መጥቶ እንግዲህ አንገቱን መትቶት ነበረ። ሶ እንግዲህ ሞቷል የሚል ሜሴጅ ለዳግም ተለኮለታ ቢንያም ደስታውን ሳይጨርስ ለነገነትም እንግዲህ ያፌትን እንዳሳሰረው ነግሯት፣ እሷም በደስታ ፍንጥዝ ብላ ኤፍራታን ለማየት ወደ ኤፍራታ ቤት ለመሄድ መንገዳቸውን ጀምረው ነበረ። እንግዲህ አብሬሌድ ብሏቸው ነበር። እነሱ ግን እኛ ሄደን ቤተና ስንመጣለን፣ አንተ መሄድ አይጠበቅብን በማለት አስቀርቶት ነበር። ምናልባት ከነሱ ጋር ሄዶ ቢሆን ኖሮ አይታገትም ነበር። እንግዲህ በምሽት ነበር ስልክ እያወራ ወደ ቤት ስገባ ከኋላ የያፌት ሰዎች ተከታትለው እንግዲህ ሊያጠቁት የቻሉት ማለት ነው። እንግዲህ ምናልባት ቢኒያም ሊሞትም ላይሞትም ይችላል ማለት ነው። ያፌት እንግዲህ ያፌት መታሰሩ ለቢኒያም ሕይወቱን የማጣቱ አንዱ መንስኤ ሊሆን ይችሏል ማለት ነው። ቢኒያም ይከሽፍብኛል ብሎ ባያስብም፣ ነገር ግን ነገሩን እንደምንም ብሎ ያ ቤት አክሽፎታል ማለት ነው። እንግዲህ ቢኒያም ሊሞትም ላይሞትም ይችላል ማለት ነው። ኤፍራታ ግን ቢኒያም መታሰሩን አታውቅም ነበር። ትናንት የትሄደ ነው ያደርከው ቢኒያ ማሳሰሩንና ያፌት መታሰሩን አታውቅም ነበር። የትሄደ ነው የትሄደ አድረ ነው ሳትነግረኝ የሚል ጥያቄ እየጠየቀችው ነበር። ያፌት ግን ለኤፍራታ መታሰሩን መናገር አልፈለገም። ስራ ቢዚ አድርጎ ነው በስራ ተጨናንቄ ነው ያደርጉት እንጂ ምንም ሆኜ አይደለም በማለት እንግዲህ እያስተባበለ ነበር ማለት ነው። ለኤፍራታ ሲነግራት የነበረው እሷም እንግዲህ አምነዋለች ማለት ነው። ወደ ቤት መመለሱ ባያስደስታትም ነገር ግን እያደረበትንና የዋለበትን የሆነ ፍንጭ ስለምትፈልግ ጠይቀው ነበር። እሱም እንግዲህ ያው በስራ ምክንያት እንዳደረ ነግሯታል ማለት ነው። ሶ ኤፍራታ የመጣላት ብር ከየት እንደመጣ የት እንደሆነ እያጣራሽ ነበር። እኔ ግን ስገምት ናታን ይመስለኛል ያን ብር ቤቷ ልጅ ላይ ያስቀምጦላት የሄደው ማለት ነው። ምክንያቱም ከቢዛ ጋር ስታወራ ሰምቷት ስለነበር ናታን ማለት ነው። ያን ብር ግን ያፌት ማየቱ ደግሞ ሌላ ችግር ሊያመጣባት ይችላል። ሶ የት እንዳመጣችው ና እንዴት እንደሆነ ጠይቁልኝ ጠይቋት ነበር። ሶሷም የራሷ ገንዘብ እንደሆነ ነበረ እየነገረችው ማለት ነው። ነገር ግን የአፌት ሰዎች እንዲከታተሏት አድርጓል ኤፍራታን። አሁን ኤፍራታና ጽዮን ሲገናኙ የአፌት ሰዎች እየተከታተሏት ነው ማለት ነው። ጽዮንን አሁንም ኤፍራታር ማለት ነው። ሶ ሌላ ችግር ሊከሰት ይችላል። ነገር ግን በመጨረሻው ፓርት ላይ የቢንያምን ሞት ሲሰሙ ሁሉም በጣም ተደናግጠው ነበር። የሚሆኑት የሚሄዱበት ነበር እየጠፋቸው። እንግዲህ መጨረሻውን የምናይ ይሆናል። በሩ እየተንኳኳ ነበረ። እንግዲህ ማን እንደው ችሎ ሄዶ የሚከፍተው አይታወቅም። ምናልባት ናታን ሊሆን ይችላል። ከዛ ውጭ ግን ጽዮን የመጨረሻ ወድቃ ነበረ፣ ምንም ራሷን አታቅም ነበረ። በተወሰነ መልኩ ቤዛም በተሻለ መልኩ። ነገር ግን ሁሉም ደንግጠዋል። ተደነጋግጠው ተቀምጠዋል። ሶ በሩን ሲከፍቱት ሊያገኙት የሚችሉት የቢኒያምን ሬሳ ነው ማለት ነው። እንግዲህ ቀጣይ ክፍል ደግሞ ምን ምን ነገሮች እንደሚፈጠሩ የምናየው ይሆናል። ባይ ባይ።